እንግዲህ ወደ መጀመሪያው መረጃችን ነው የምናልፈው። በትናንትናው ዕለት ሦስቱ ሊቃነ ጳጳሳት አዲስ አበባ ገብተዋል። ይህንን መረጃ የተመለከተ እንግዲህ በማህበራዊ ትስር ገጾች ላይ መውጣት ከጀመረ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቢሲ ዶት ስትሪምም ባሉት የማህበራዊ ትስር ገጾች ላይ ይህንን መረጃ አጣርተን አቅርበን ነበረ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሀገር ውጭ ሐዋርያዊ ተግባራቸውን አገልግሎታቸውን በመፈጸም ላይ ይገኙ የነበሩት የቅዱስ ሲኖዶስ ዋና ጸሐፊ የነበሩት የሆኑት አቡነ ጴጥሮስ ሊቀ ጳጳስ ብጹዕ አቡነ ቴዎፍሎስና ብጹዕ አቡነ ያዕቆብ ናቸው። ወደ አዲስ አበባ የገቡት በትናንትናው ዕለት ቦሌ ዓለም አቀፍ አየር መንገድ ሲደርሱም እንደዚሁ በሌሎች አባቶች እና ጳጳሳት አቀባበልም ተደርጎላቸው ነበረ። ይህ መረጃ በማህበራዊ ትስስር ገጽ ላይ እንግዲህ ከተጋራ በኋላ በጣም በርካታ ሰዎች የተመለከቱትና ና አስተያየትም ሲሰጡበት የነበረ መረጃ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይህንን ተከትሎም እንግዲህ ለኢትዮጵያ መንግስት ምስጋናዋን አቅርባለች። መንግስት ቅድስት ቤተ ክርስቲያን ያቀረበውን ጥያቄ ተቀብሎ ሶስቱ ብጹአን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍተኛ ምስጋናችንን እናቀርባለን ሲሉ ነው ምስጋናቸውንም እንደዚሁ ያቀረቡት ማለት ነው። ይህ መረጃ በስፋት የተጋራ የነበረ ነው። ሌላው ጣናነሽ ሁለት ጀልባ፣ ግዙፏ ጀልባ የኢትዮጵያ ድንበርን አቋርጣ ወደ ኢትዮጵያ መግባት ችላለች። ከዚህ በፊት ከአንድ ወር ከቀናት በፊት እንግዲህ የጅቡቲ ወደ ስለ መድረሷ መረጃ ሲጋራ ነበረ። ይህች ግዙፍ ጀልባ በአንድ ጊዜ ከ200 በላይ ሰዎችን መያዝ የምትችል 38 ሜትር ርዝመት ያላትና ከ150 ሜትሪክ ቶን በላይ ክብደት ያላት ግዙፍ ጀልባ እንደሆነችም ይገለጻል። እንግዲህ ስትመጣ በጣም ልዩ ተሽከርካሪ፣ ይህንን የሚያክል በጣም ግዙፍ የሆነ ጀልባ ለማጓጓዝ የሚያመች ተሽከርካሪ ተዘጋጅቶ ነው። ነገር ግን በጉዞ ወቅት አስቸጋሪ የመንገድ ሁኔታ አጋጥሞ እንደነበረም እንደዚሁ ያገኘነው መረጃ ያመለክታል። የኢትዮጵያ መንግስትና የጅቡቲ መንግስት ባደረጉት ርብርብ እንግዲህ ጀልባዋ በተሳካ ሁኔታ በሰላም የኢትዮጵያን ድንበር አቋርጣ መግባት ላለች ይቺ ጀልባ ጣናንሽ ሁለት ጀልባ ማለት ነው እንግዲህ። ወደ ጣና ላይ ስትደርስ ከፍተኛ የሆነ በቱሪዝም ላይ ከፍተኛ አስተዋጽኦ ታበረክታለች ተብሎ ይጠበቃል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ደግሞ የዚህች ጀልባ ባለቤት እንደሆነም ነው ሲገለጽ የነበረው። እንግዲህ ይህችን ጀልባ የተመለከቱ መረጃዎችን ከተጨማሪ ፎቶግራፎች ጋር እንደዚሁ በጉዞ ሂደት ላይም የነበረውን ውጣውረድ የሚያሳዩ ቪዲዮዎችን በብዛት በማህበራዊ ትስር ገጾች ላይ እንዲሁ ሲናፈሱ ነበር።

በጣም ግዙፍ ጀልባ ከመሆኗ የተነሳ እንዲሁም ደግሞ ተሽከርካሪውም እንደዚሁ ለዚሁ አገልግሎት በልዩ ሁኔታ የተዘጋጀ ሆኖ በፍጥነት የሚጓዝ ሳይሆን በጣም በተረጋጋ መልኩ ጀልባ ላይም ጉዳት እንዳይደርስ ቀስ ብሎ የሚጓዝ በመሆኑም ወራትን ፈጅቶ ጣና እንደሚደርስ ነው ሲገለጽ የነበረውና ይህንን የተመለከተውን መረጃም በኢቢሲ ዶት ስትሪም የተለያዩ የማህበራዊ ትስስር ገጽ አማራጮች ላይ ማግኘት ይችላሉ። ተመልካቾቻችን ወደ ቀጣዩ መረጃ ነው የምናልፈው። ይህች ረዳት አብራሪ ኬርማይ እሸቱ የተባለች ወጣት ነች። የልጅነት ሕልሟን እውን ማድረግ ስለመቻሏ የተመለከተ መረጃ እንደዚሁ በማህበራዊ ትስር ገጻችን ላይ አጋርተን ነበረ። የልጅነት ሕልሟን መኖር የቻለችው ኬርማይ ከሕፃንነቷ ጊዜ ጀምሮ አብራሪ የመሆን ምኞት እንደነበራት እንደዚሁ ገልጻለች። በመኖሪያ አካባቢዋ በቦሌ አካባቢ በመሆኑ አውሮፕላን ሲነሳና ሲያርፍ ስትመለከት ከልጅነቷ ጀምሮ ትደመም እንደነበረ፣ በዚች ትንሽዬ ነገር ውስጥ እንዴት ብዙ ሰው ሊጓዝ ይችላል የሚል ጥያቄ የሚፈጥርባት እንደነበረ እንደዚ አጋርታናለች። እንግዲህ የህይወት ተሞክሯን የተመለከተ እንዴት አደገች፣ በምን አይነት ቤተሰብ ውስጥ አደገች፣ እንዴት ፓይለት ለመሆንስ በቃች? ይህንን ደግሞ ከፍተኛ ውጣ ውረድ አለው። በተለይ በሀገራችን አሁን እንዲያውም የሴት አብራሪዎች በጣም ቁጥር እየጨመረ እየመጣ እንደሆነ መመልከት እንችላለን። በከፍተኛ ውጤት ዘንድ ዘንድሮ ነው የተመረቀችው የኢትዮጵያ አየር መንገድ የአቪዬሽን አካዳሚ በ974 ባለሙያዎችን የበረራ ባለሙያዎችን ባስመረቀበት ዕለት በከፍተኛ ውጤትም የተመረቀች አብራሪ እንደሆነች ነው የተገለጸው። እንግዲህ ይህንን መረጃ እንደዚሁ በኢቢሲ ፌስቡክ ገጻችን ላይ ከ4.2 ሚሊዮን በላይ ተከታይ ባለው የፌስቡክ ገጻችን ላይ አጋርተነዋል። በጣም አጓጊ መረጃ ነው። ለብዙ ወጣቶችም መነሳሳትን የሚፈጥር ምሳሌ የሚሆን ታሪክ ነው። እዛ ላይ ማግኘት ይችላሉ ተመልካቾቻችን። ይህንን ካልን ከውጭ ወዳገኘነው ነው መረጃ ነው የምናልፈው። ፕሬዚዳንት ዶናልድ ትራምፕ የአሜሪካው ፕሬዚዳንት በ መካከለኛው ምስራቅ የሚያደርጉትን ጉብኝት ቀጥለዋል። በትናንትናው ዕለት ደግሞ የወጣው መረጃ ከኳታር አየር መንገድ 160 የሚሆኑ አውሮፕላኖችን ግዢ ለመፈጸም ከቦይንግ ጋር ስምምነት የፈጸመበት ነው። ይህ በታሪክ በአውሮፕላን ሽያጭ ታሪክ ከፍተኛ ቁጥር ያለው ትዕዛዝ በአንድ ጊዜ የተፈጸመ እንደሆነም ነው የተገለጸው። ይህ እንግዲህ የ96 ቢሊዮን ዶላር ስምምነት ነው በትናንትናው ዕለት የተፈጸመው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኳታር ኢምር ሼክ ታሚም ቢን ሀማድ አልታኒ ጋር ውል ስምምነቱን የተቋማቱ ኃላፊዎች በተገኙበት መፈራረም ችለዋል። ይህንን እና ዝርዝር መረጃዎችን ደግሞ እንደዚሁ በኢቢሲ ዶት ስትሪም በተለያዩ የሶሻል ሚዲያ አማራጮቻችን ላይ በስፋት ተዘግቧል። ዓለም አቀፍ ሚዲያዎችም እንደዚሁ ይህንን የፕሬዚደንቱን አጠቃላይ ጉብኝት እንዲሁም ደግሞ ይህንን ታሪካዊ የአውሮፕላን ግዢ ስምምነትም እየዘገቡት ነው የሚገኙት ኋላ ላይ ዓለም አቀፍ ትንታኔም ይህንን የተመለከተ ይዘን እንደምንቀርብ ተስፋለን። በስፋት የምናየው ነው የሚሆነው እንግዲህ በኢቢሲ ዶት ስትሪም። ለዛሬ ያስኳቸው መረጃዎች ይህን ይመስላሉ።